እሷ ላወራችሁ፣ እሷ ለተናገረችሁ እኔ ሰቀጠጠኝ። እንዴት እናት በልጇ ላይ እንደዚህ ትነሳለች? በልጇ ባል አያት ያደረጋትን ልጅ እንደዚህ እንዴት ልትናገር ትችላለች? እንዴት ፈጣሪን እንኳን እኮ ባትፈራ ሰውን ምን ይለኛል። ለምደዋለች ለካ የትችቱ ሚዲያ ላይ የሚባለውን ስድቡንም ሁሉንም ነገር ምንም አይመስላትም። ትንሽ አይሰቀጥጣት። በዚህ እድሜዋ ነገ የልጅ ልጆቿ ቁጭ ብለው ይህን ሚዲያ ላይ የሚቀመጠውን ቪዲዮ ያዩላታል። ምን ምላሽ ልትሰጣቸው ነው? ጥላቻን እንደዚህ እንደ በከለችው በቃ እኔ አለቅ የፍቅራቸው ጽናት ነው የሚገርመኝ። የፋኔ እና የሳምሬ የፍቅር ጽናት ይገርመኛል። እንኳን ሰባት ዓመት አይደለም ሰባት ቀን የሚቆይ ይኖራል ብዬ አላስብም። በእንደዚ አይነት ህይወት ውስጥ የቤተሰብ ጣልቃ ገብ የቤተሰብ ጣልቃ ገብ ብቻ ሳይሆን እንደዚህ ሰው እየተንቋሸሸ እስከነቤተሰቡ እስከ ዘር ማንዝሩ ሳይቀር እየተሰደበ ምን አይነት ጽኑ ናቸው። በቃ የልጅ አዋቂዎች፣ እግዚአብሔር ትዳራቸውን ያሳመረላቸው። በደል እንኳን ቢኖር ለእነዚህ ለተወለዱ ህጻናት ተብሎ እኮ ታፍኖ ዝም ይባላል። ዝም ይባላል። ካልተቻለ ወደ ሽማግሌው ይወሰዳል። ችግርም ካለ ለልጆች ሲባል፣ ምክንያቱም ነገ እነዚህ ልጆች ያድጋሉ። አያታችን እንደዚህ ብላን ነበር አባታችን። እንደዚህ ተናግራብን ነበር እናታችን። እናትሽ እንደዚህ ብላኝ፣ የእኔን የአባቴን ቤተሰብ ሰድባ ነበረ። እናታቸውንም እንዲወቅስ ነው የምታደርገው። ሴት ልክ እኮ ሰምሬን ከቤት ገብቶ ገብተው ሰርቆ ያወጣባት መሰላት። እሱ ብቻ አይደለም፣ ቀፋፊ የሆነ ንግግር ሊደፍራት እንደሞከረ ፍላጎት እንደነበረው ስትናገር አታፍርም። ስንት ወጣት ባለበት ሀገር ላይ እየኖረ የሚስቱን እናት የሚፈልግበት ምክንያት ምን ምን ሊሆን ይችላል? ይህ አሳማኝ ነገር ነው? የማይታሰብ ነገር። ልጁ በሰላም እንዲኖር የማታደርገው ለምንድን ነው? ልጆችን እንዴት እናት በልጇ ተቀናለች? እናት በልጇ የሰመረ ህይወት ስትኖር ትቃጠላለች። እንደ እቺ ልጅ እኮ አንድ ፍሬ ልጅ ናት። የልጆች እናት ሆነች፣ ጥሩ ደረጃ ላይ ደረሰች። ተፍ ተፍ እያለች ነው ሁሉንም ቦታ ለያዝ ልጨብጥ፣ ልስራም የምትል ልደግ የምትል ልጅ ናት። ያለቻት ልትኮራባት ነው የሚገባው። ልታደንቃቸው ነው የሚገባው። በዚህ እድሜያቸው ሁለት ልጅ ማሳደግ ለዛውም ደግሞ በሰው ሀገር ላይ አንድ ልጅ ማሳደግ በሀገር ላይ በከበደ በሰዓት ትምህርታቸውን እየተማሩ ህይወታቸውን በአግባቡ እየኖሩ ከጎናቸው ሆናም